በስማ በወልድ መንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች ዛሬ ይዘንላችሁ የመጣ ነው፣ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በባሌ ሀገረ ስብከት የአጋርፋ ወረዳ አቡነ ገብረ መንፈስ ቅዱስ ታሪክ እናነብላችሁ። እስከ መጨረሻ አብራችሁን ቆዩ። አልቅሸሲቀለ አባታችን የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አጭር ታሪክ ጠቅለላ ጊዜ ለጊዜ ለማቅረብ እሞክራለሁ። እግዚአብሔር ከኛ ጋር ይሁን። እንግዲህ የአባታችን የአቡነ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን እዚህ ቦታ ላይ እንዲመሰረት ምክንያት የሆነ ነገር ምንድን ነው? ምን ነበር? የሚለውን አንስቼ ወደሚቀጥለው እገባለሁ እና በወቅቱ የባሌ ሀገርን ያስተዳድሩ የነበሩ ራስ ዳርጌ የሚባሉና እንደዚሁም ደግሞ ቤተ ክህነትን የሚመሩ በወቅቱ ታውቁታላቸው፣ የጳጳስ ችግርም ነበር እና እንደ ጳጳስ ሆኖ የሚያገለግሉት አፈ መምህር መምህሬ ኃይለ ገብርኤል የሚባሉ ነበሩ። በኋላ ስለማመጣቸው ነው። ለምን መጣ የሚል ነገር እንዳይመጣ ነው። በዚሁ ዓመት በ1886ና እና 1896 አካባቢ ባሌን በሚያስተዳድሩበት ጊዜ በዚሁ አካባቢ ኑሯቸውን ያደረጉ ሰዎች ነበሩ። እነዚህም ሰዎች በተለይም ከአጋርፋ ከተማ በስተ ምዕራብ በኩል በግምት ሰባት እና ስምንት ኪሎ ሜትር ርቀት ላይ ሙለታ በሚባል አካባቢ ሰፍረው ነበረ እነዚህ ሰዎች የራስን አደው እና የራስን ውልት ሰገድ ዝርያዎች ናቸው ይባላሉ ታሪክ እንደሚያመሳስል እንደሚናገረው ከነዚህም ውስጥ አቶ ሀይሌ፣ አቶ አስፋው አቶ አዝብጤ አቶ ባህሩ አቶ ገብርዬና የሚመሳሰሉት በዛ አካባቢ ሰፍረው ሊኖሩ እንደነበረ ታሪክ ይናገራል አሁን እነኝም ሰዎች ያመጣሁበት ምክንያት የነዚህ ቤተሰብ አባል የሆኑ አንዲት ባልቴት አሮጊት ታመው ይሞቱና በወቅቱ የነበረው ችግር የት ይቀበሩ፣ የት ይረፉ የሚል ስለነበረ ቤተሰቡ ሁለት ቦታ እንደተበጠበጠና እንደተከፈለ ታሪክ ይናገራል። ግማሹ የትም መውሰድ አንችልም እዚሁ ይቀበሩ ሲል፣ ግማሹ ደግሞ አይ ሊሆን አይችልም አንድ ክርስቲያን ማረፍ ያለበት ቦታ ማረፍ አለበት በሚል መጨረሻ ላይ መግባባት ተደርሶ ጎባ ቅድስት ባለወልድ ቤተክርስቲያን እንዲቀበሩ ይወሰናል። ውሳኔ ሆኖ ሳለ በምን ይጓጓዝ የሚለው ነገር ጥያቄ ነበርና የሰው አቅም በጣም አጭር ስለነበረ እንግዳ ውስጥ እንደዛ ከተባለ በፈረስ ተጭነው መንገድ አድረው በማግስቱ ጎባ ይገባሉ። ጎባ ቅድስት ባለወልድ በሚጓዙበት ጊዜ ሰብሰብ ብለው የሚውሉ ሰዎችን ማየት ያልተለመደ በመሆኑ ምንድን ናቸው የሚል ነገር ስለመጣ ለራስ ዳርጌ መረጃ ይሰጥና ራስ ዳርጌም ትዕዛዙን አስተላልፈው እንዲቆሙ ከተደረጉ በኋላ በአካል ተገኝተው ምንድን ናችሁ? ከየት ነው የምትመጡት? የጫናችሁትስ ምንድን ነው ብለው ጥያቄ ሲጠይቁ የነበረው ይነግሯቸዋል። የመጣነው ከአጋርፋ ሙለታ ከሚባል አካባቢ ነው። የጫነውን ማስከሬን ነው ታቦት ወይም ቤተክርስቲያን በአካባቢያችን ስላልነበረ ቅድስት ባለወልድ ልንቀብር ነው የመጣ ነው ሲሉ እሳቸውን በነገሩ አስበውበት ቀብራችሁ ስትመለሱ እኔን እንድታነጋግሩ በሚል ትዕዛዝ ያስተላልፉና ቀበርተኛውን በሚመለስበት ጊዜ ተመካክረው በወቅቱ አፈ መምህር የነበሩትን መምህሬ ኃይለ ገብረይን አስጠርተው በእነኝ ሰዎች በሚኖሩበት አካባቢ ቤተ ክርስቲያን እንዲቋቋም የሚል ትዕዛዝ ይሰጣል። አፈ መምህሩም ይህን እንዴ ሊሆን ይችላል፣ ጽላት ያስፈልጋል፣ እንዲሁ ሊሆን አይችልም በሚል በዛን ወቅት የራስ ዳርጌ ልዩ ባለሟል ፊት አውራሪ እንግዳ ወርቅ የሚባሉ ነበሩና፣ ፊት አውራሪ እንግዳ ወርቅ ነገሩን ሲከታተሉ ቆይተው ይሄ በእኔ ይፈጸማል፣ ይህን እኔ ላመጣው እችላለሁ ብለው ቃል ይገባል። በዚሁ መሠረት አልበገቡት መሰረት ከሸዋ ጠቅላይ ግዛት ሸዋ ጠቅላይ ግዛት ከቡልጋ አውራጃ ቅንቢቢት ከሚባል ስፍራ በካህናት አስይዘው በአርሲ ነገር ክፍለ ሀገር ነው፣ ጠቅላይ ግዛት የሚባለው። በጋሰራ አቋርጠው ለጊዜው የአባታችን ቅዱስ ባለወልድ ማለት የገብረ መንፈስ ቅዱስ ስላት ጎባ እንር ይደረጋል። ባለወልድ ቅዱ እንጋርፍ ይደረጋል። ከዚህ በኋላ ከእሳ ውስጥ መምሬ አድነው አወዳሽ ደብተር አየለ እየ መምሬ ካሳ አባት ከዳያቆን ወልደመድን አየለን አፈመምሩ ጎባ ድረስ በማስጠራት ጽላቱ ስለመጣ ቦታ መርጣችሁ መቃኞ ሰርታችሁ መውሰድ ትችላላችሁ በሚል መሰረት በወቅቱ በነበረው የሕዝብ ሰሰለት ይሄ ጉዳይ ተሰጥቶ ለመጀመሪያ ጊዜ መጥተው ተወያይተው ከአጋርፋ በስተ ደቡብ ምስራቅ የምትገኝ ልዩ ቦታ ቱሉ አምባላት የምትባል ቦታ ትመረጥና መቃኞ ተሰርቶ በ1904 ዓመተ ምህረት ቱሉ አምባላት ስላት ማለት በዚህ ጊዜ የእኚህ ሴትዮ መሞት እንዳጋጣሚ ምክንያት ሆነ እንጂ ከዛ በፊትም ሰዎች እየሞቱ ጎባ ድረስ እንደሚቀበሩ ታሪክ ይናገራል። ለምሳሌ አቶ ዘለለው የሚባሉ ሰው ሞተው የሚሸከብ ሰው በመጥፋቱ አስከሬኑ አራት ቀንና አራት ቀን ሌሊት እንዳደረ የአቶ ዘለለው አባ ወንድም ታላቅ ወንድም የሆኑት አቶ በየነ የሚባሉት ወንድሜ እዚህ መቀበር አይችልም፣ በሚል ብሮቻቸውን ጠምደው፣ ጉርቶ ጠፍረው ለመጫ ሲነሱ በአካባቢው የነበሩ ሰዎች ተጠራርተው በአስከሬኑን በሸክም መንገድ ታድሮ ጎባ ቅዱስ ባለወልድ ቤተክርስቲያን እንደተቀበረ ይታወቃል። ይህንን አጋጣሚ ያላገኙ በርካታ ሰዎች በአካባቢያቸው እንደተቀበሩም ታሪክ ይናገራል። ከዚህ በኋላ ቱሉ አምባላት ጽላቱ አርፎ ሊቀጥል አልቻለም። በሶስት ምክንያት አንደኛው፣ ሌሊት ሌሊት ካህናት ቅዳሴ ስርዓት በሚያካሄዱበት ጊዜ ለጆሮ የማይመች የሚሰቀጥጥ ድምፅ ከውጭ ይሰማ ነበር። ይህንኑ ለማጣራት ካህናት ወደ ውጪ ወጥተው ሲያዳምጡ ድምፁ ይጠፋል። ይህ በተከታታይ ሲሆን በወቅቱ በነበረው ግንዛቤ አንደኛ ቦታው ለቤተ ክርስቲያን ያልተመረጠ ጽላቱን ባይመቸው ነው የሚል ግንዛቤ ላይ ይደረሳል። ሁለተኛው ምክንያት በትሉ አምባላት ውሃ በቂ ውሃ ስላልነበረ ይሄም እንደ አንደኛው ችግር ይቆጠር ነበረ። በሶስተኛ ምክንያት በዛ አካባቢ የሚገኘው የሙስሊም ማህበረሰብ መውሊድ የሚወጣበት እና የአምልኮ ቦታ ስለሆነ በወቅቱ መጠነኛ ተቃውሞ ተነስቶ ነበር። ይህንን ምክንያት በማድረግ ቦታው እንዲቀየርላቸው አሁንም ለአፈ መምህሩ ተነግሮ ባለው የትዕዛዝና ተዋረድ መሰረት ሌላ ቦታ መርጠው መቃኛው ሰርተው እንዲያስገቡ ይፈቀደላቸው እና ከአጋርፋ በስተምዕራብ በግምቱ አራት ኪሎሜትር በሚሆን ኑራሚን ተብሎ በሚጠራ ቦታ ላይ መቃኛው እንዲያርፍ ተደረገ። አሁንም እዛም አልቀጠለም። በአንድ ምክንያት ቦታው እጅግ በጣም ደናማና እድሜ ጠገብ የሆኑ ዛፎች ያሉበት፣ በብዛት ማር የሚመረጥበት፣ በየቦሮቦር ውስጥ ንብ የሚራባበት ስለሆነ በቀዳሴ ወቅት የሚጨሰው ማጥንትና የእጣን ሽታ ንቡን ስለረበሸው በአካባቢው ያሉ ሰዎች የንም መንጋ ብለውን የጠሩት ቅዳሴውን ማድረግ አልተቻለም ታወቀ። በሦስተኛ ጊዜ ቦታ አልተስማማንም በማለት አሁንም በማመልከት ሌላ ቦታ እንዲመረጥና መቃኛው እዛ እንዲገባ ተደርጎ ይሄ አሁን ያለንበት ቦታ ተመርቶ በአስራ ዘጠኝ መቶ አምስት ዓመተ ምህረት እዚህ ቦታ ላይ ሊያርፍ ይችላል። በመቀጠል የሆነው በ1938 ዓመተ ምህረት ጣዲያን ሀገራችን ገብቶ ከተረጋጋች በኋላ ቤተክርስቲያኗ ላይ አንድ አደጋ ደርሶ ነበር። ይኸውም የቃጠሎ አደጋ ነው። የቃጠሎ አደጋ ሲመረመር ለማጥንት የሚጠቀሙበት ፍም ወይም ክስታሬ መሬት ጉዝጓዝ ላይ ወድቆ ኖሮ ቀኑን በሙሉ ሲግ ሙሉ ሌሊት ወደ 8 ሰዓት ቤተ ክርስቲያኑ ሲቃጠል በአካባቢው የሚገኙ መመናትና ቀሳውስ ተጠራርተው በውስጡ የሚገኘው ጽላቱን፣ ከብራና የተጻፉ የተለያዩ መጽሐፍትን ለማውጣት ተችሏል። ለምሳሌ እንዲሆን ለማስረጃም እንዲሆን የፊት ገጽታቸው የተለበሉ መጽሐፍት፣ ህዳጋቸው የተቀጠሉ የተቃጠሉ መጽሐፍት በቤተ ክርስቲያኑ ንዋየ ቅድሳት ተመዝግበው ከዚህም ሌላ አሁን እጅድዮ ነበረ ለጠላ መጠጫ የሚያገለግል በወቅቱ ሙሉ በሙሉ ተቃጥሎ፣ ግን እስካሁን ድረስ እያገለገለ ያለ በማስረጃ የተቀመጠ ነገር አለ። በዚህም ጊዜ በአካባቢ የሚገኘው ሕዝብ በመሰብሰብ ምን መደረግ አለበት የሚል ጥያቄ ተነስቶ ከእንግዲህ በኋላ ቤቱ በቆርቆሮ መቀየር አለበት የሚል ውሳኔ ላይ ደረስና በወቅቱ የነበሩ ሰዎች የገንዘብ መዋጮ በአይነትም በገንዘብም ተደርጎ ከጎባ ቆርቆሮ ተገዝቶ የሚጭን ብሳ አካል ተመስርቶ ተመድቦ እንዲጭን ተደርጓል። በዛን ጊዜ የአንድ የቆርቆሮ ዋጋ አንድ ብር ከሃምሳ ሳንቲም እንደነበረ ይታወቃል። ቆርቆሮ ተጭኖ ከመጣ በኋላ የነበረው ችግር ቤተ ክርስቲያኑ በማን ሰራ የሚል ነበር። እንዳሁኑ ባለሙያ ባለመኖሩ አቶ ደቦጭ ቢተው የሚባሉ ይቅርታ፣ እች ነገር መጨረሻ ላይ ሽልማት ትሰጣለሁ፣ ጥያቄም እጠይቃለሁ። ዋንጫ ነው፣ እንዳትዘናጉ፣ እንዳያመልጣችሁ፣ ትሰጣለሁ። አቶ ደቦጭ ቢተው የሚባሉ ከጎባ ጭቃውን የሚመርግና የሚለስን ባለሙያ አቶ ጀማኔ የሚባሉ ካዳባ ተፈላልገው በመገኘት ቤተክርስቲያኑ እንዲሰራ ሲሆን በዛን ወቅት ጭቃውን በማውጣት ከፍተኛ አስተዋጽኦ የነበራቸው በሮች በራሳቸው በሮች ሲጭኑና ሲያገለግሉ የነበሩ ጭቃ ሲያነሱ የነበሩ አንድ ታላቅ አባት አሉ። የእሳቸውን አባት ስም አለማንሳት እንደ ፎግነት ስለሆነ ላነሳ ተገድጃለሁ። አለቃ ታየ ናቸው። አለቃ ታዬ ሱሪያቸውን ሰብስበው ጭቃ ሲያበኩ ያየ አንድ ግለሰብ አለቃ ምን እየሰሩ ነው? ብሎ በመገረም ሲጠይቃቸው አልነግርህ ይሉታል። ይህ በዛን ወቅት ባለቅኔ መሰረት የምሰራውን እያየ የሚጠይቀኝ ጅላጅል ብጤ ብሎ ማለታቸው ነበር። እስከዛሬም ድረስ አልነግርህ አሉ አለቃ ታዬ እየተባለ በስነ ቃል ሊነገርላቸዋል። ከዚህ በኋላ በርካታ ሰዎች ቤተ ክርስቲያን ተቃጥሎ ምን ቤት አለንና ነው ወደ ቤት የምንገባው? የሚል ድምዳሜ ላይ በመድረስ የተደረገው ነገር ምንድን ነው፣ መንኳናቸውን ጥለው እዚሁ ገብተው ቤተ ክርስቲያኑ እስኪጠናቀቅ ድረስ ከፍተኛ አስተዋጽኦ ያደረጉ ግራዝማች ዱባለ፣ የእጅ ሙያ ጥበብ የነበራቸው ባላምባራስ ወዳ፣ ባላምባራስ ሞፍያ፣ ባላምባራስ ካሳ፣ አቶ አለሙ አስረስ፣ አቶ ጀንበሩ ፋንታ፣ አቶ እንግዳ ጀንበሬ እና የመሳሰሉት ሰዎች ከፍተኛውን አስተዋጽኦ እንዳበረከቱ ይታወቃል። ቀጥሎ እንግዲህ ይሄ በመሆኑ ተጠናቆ ቤተክርስቲያኑ እስከ ተሰርቶ በቦታው እስኪመለስ ድረስ እነኚህ ሰዎች ከዚያ ቦታ ሳይነቃነቁ ስራውን ከዚህ ቀጥሎ ለማየት የምፈልገው የጥምቀተ ባሕር አከባበር ስነስርዓት እንዴት ነበር የሚለውን ትንሽ ነገር አድርጌ አልፋለሁ። እንግዲህ ታቦቱ በቀሳውስት ታጅቦ፣ በአረጋን ደምቆ፣ በእናቶቻችን አእምሮና ደምቆበት፣ በተለይም እናቶቻችን ረጃጅም የሆኑ የፈትል ቀሚሶቻቸውን ለብሰው ሲከተሉና ውው ሲም ሲምው ሎሎ ሲም ሎሎ ሲያምር ያ አቡነ ደብር እያሉ ከፍተኛ የሆነ ድምቀት የሰጡት ነበር። ከዚህ ቀጥሎ የሚጠበቀው የፈረስ ጉግስ እና የገና ጨዋታ ነበር። የፈረስ ጉግስ ጉግሱ በዚህ አካባቢ ምንም ቤት ቦታ አልነበረም። ከፍተኛ ሜዳ ነበረ። የፈለገውን ያህል ጋልጎ ፈረስ ጉግሱ ሲጠናቀቅ የገና ጫወታው ይቀጥልና የገና ጫወታው በጎረምሶች ተጠናቆ ይፈጸማል። የፈረስ ጉግሱን በማሸነፍ ከፍተኛውን የሚጫወተው የቃሶ ቡድን ሲኖ የገናውን ደግሞ የሰክ የበር ጎረምሳ ማሸነፍ እንደነበረ ይታወቃል። በዚሁ ቅጥር ግቢ ውስጥ እርቀ ሰላሙን በሚመለከት በአቡነ ገብረ መንፈስ ቅዱስ ቤተክርስቲያን የተለያዩ የእርቅ ስነ ስርዓቶች ይካሄዱ ነበር። ከዛ ውስጥ አንዱ ሰው በጂው ያለፈበት ወይም የገደለ ሰው ቢኖር ቤተክርስቲያን መጥተው መረዋ ደጋግሞ ደጋግሞ ይደውል ነበር። በአካባቢው የሚገኙ ቀሳውስት ድምፁን ሲሰሙ መጥተው ችግር ምንድን ነው ብለው ካጣሩ በኋላ ሰው በጂ ያልፈዋል ብሎ ሲያስረዳ ቀጠሮ ተይዞ ቀሳውስቱ መስቀል ተሸክሞ ተበዳዮች ቤት በመሄድ የእርቀ ሰላሙ ይፈጸም ነበር። ይሄ በሚሆንበት ጊዜ ከፍተኛ ክብር ስለነበራቸው እርቀ ሰላሙን እምቢ የሚል አንዳችም ሰው እንዳልነበረ ታሪክ ይመሰርታል። እርቀ ሰላሙ ሲካሄድ አንዳችም የሆነ ካሳ ሳይከፈል በነፃ ነበር። ነገር ግን እንደ መቀጮ የሚቆጠረው ገዳይ የተገዳይ ቤተሰቦች ወይም የማት ቤተሰቦች ከሚገበዩበት ገበያ፣ ከሚጸልዩበት ቤተክርስቲያን እና ውሃ ከሚቀዱበት ምንጭ ርቆ እንዲገኝ መቀጫ ይጣልበት ነበር። ይህ የሚሆነው ዳግም ሰው እንዳይጋደል በማሰብ ይካሄድ ነበር። ፈጠን አዲሱን ህንጻ በሚመለከት አዲስ ነው የምንለው፣ ይህንን ህንጻ በ1938 ዓመተ ምህረት በቆርቆሮ የተሰራው ቤተክርስቲያን ከእድሜ መቆየት አንጻር መዝመም እና የጭቃው መሰነጣጠቅ ስላጋጠመ ይህንን የተመለከቱት አባታችን አባ አማራ ሰለሞን ለምንድን ነው በህንፃ መቀየር የማይቻለው? የሚለውን ሀሳብ አግብቶ ሀሳቡ ተቀባይነት ስለነበረው ወዲያውኑ በአካባቢው የሚገኝ ምዕመናን ግማሹ በአይነት ግማሹ በገንዘብ ቃል ተገብቶ ገንዘቡ ተሰባሰበ። ትንሽ እንደቆየም ገንዘቡ እንደሰባሰበ ከተደረገ በኋላ ስራው መሰራት አለበት በሚል ሳቤ ሥራውን ለማስጀመር በዐሥራ ዘጠኝ መቶ ሰማኒያ ስምንት ዓመተ ምሕረት በብፁ አባታችን አባ ሰላማ የባሌ ሀገረ ስብከት ሊቀ ጳጳስ አማካኝነት የመሠረት ድንጋዩ ተጣለ። እንደ ተጀመረ መቼም ቤተ ክርስቲያን ሲሰራ ችግር አይጠፋምና ችግሮቹን ባልጠቅሳቸውም በችግሩ ምክንያት ሥራው እንዲቋረጥ ተደረገ። ሥራው በተወሰነ ጊዜ ሊቋረጥም ያልተቋረጠው የአባታችን የአባ መርሃጥርቅ ቅስቀሳና መራዊ ድምፅ ቅስቀሳና የገንዘብ ማሰባሰብ ስለነበረ ገንዘቡን በማሰባሰብ ስራው እንደገና እንዲጀመር ተደርጓል። ተቋርጦ የነበረው ስራ ተጠናቆ ተጠናቆ በብፁዕ አባታችን አባ ይስሐቅ የባሌ የሀገረ ስብከት ሊቀ ጳጳስና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሲኖዶስ አባል ጥቅምት አምስት 1996 ዓመተ ምሕረት የአባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን የምረቃ ሥነ ሥርዓት ተካሂዶ ስለ አባዋሻ ትንሽ ጊዜ እየጨረስኩ ስለሆነ ስለ አባዋሻ እንደሚታወቀው ስያሜውን ያገኘው ከደብሩ ነው። ቦታውም ጥምቀተ በዓል የሚካሄድበት ስፍራ ነው። ከአባቶቻችን ስንቀበለው ቦታው ይህንን አይመስልም ነበር፣ ሜዳ ውብና ያማረ ነበረ። አሁን ግን ከከተሞች መስፋፋት ጋር በከተማውና በአካባቢ የሚገኘው ውሃ በሙሉ ተጠናቆ ተጠቃሎ ወደዚህ እንዲገባ ስለተደረገ ከዋሻው ላይ የሚወረወረው ውሃ ከፍተኛ ጉልበት ስላለው ቦታውን እየነደለውና እየጎረጎደ ይገኛል። ይህ ብቻም አይደለም። በዛ አካባቢ ላይ መሰረታዊ የሆነ ማንነትን ወይም ባለቤትነትን የሚያጸድቅ መሰረታዊ ልማት ባለመሰራቱ እኛና ለማዋለም በሚል ሳቤ የተለያዩ ግለሰቦች ድርጅቶችና ቡድኖች ዓይናቸውን ጥለውበታል። ስለዚህ እንደ አጋጣሚ ይህ ኮሚቴ ሊያሳስብ የሚወደው ነገር ይህንን አባቶቻችን ያስረከቡንን ቦታ ከማጣታችን በፊት እንደየአቅማችን ማስተባበር የምንችለውን በማስተባበር መተባበር ያለንበትም በመተባበር አቅሙም ያለን ደግሞ ራቅ ብለንም ስፖንሰር በመጠየቅ እንድንታደግ ኮሚቴው ያሳስበናል ያሳስባል። በመጨረሻ ላይ ለማለት ይፈልገው ሙሉ መረጃውን ለማግኘት የሚፈልግ ሰው ካለ በደንብ ተሰነዶ የተቀመጠ መጽሔት ስላለ አለ መጽሔቱን ማንበብ እንግዲህ ጥያቄ እጠይቃለሁ ብዬ ነበረ። ጥያቄ የመለሰልኝን ሰው ጥያቄ የመለሰልኝን ሰው እሸልማለሁ ብዬ ነበረ። ሽልማቱ ይቅርባችሁና ይሄ የሚታየው ለሽልማት የቀረበው ከጊዜ ማጣት ላወዳደር አልቻልኩም። ባወዳደር ደስ ላይ ነበረ። በዛን ጊዜ ሰንበት የጠላ የሚጠጣበት በሚገርም ሁኔታ ተቃጥሎ ነው የተገኘው። አሁንም ግልጋሎት እየሰጠ ያለ ነው። እነሳስተው እዚህ ላይ ደረሰን። የእግዚአብሔር ስም የተመሰገነ ይሁን። አሜን።